በመለኛ ገጽ ቆንጆ አምባሻ በምድጃ እንዴት መጋገር እንዳለባችሁ ዛሬ ያሳያችኋለሁ። በመጥበሻ ወይም በእንጀራ ምጣድ እንዴት መጋገር እንዳለባችሁ መማር የምትፈልጉ ከሆነ ከዚህ በፊት ያሳየኋችሁን ተመልከቱ። 250 ግራም ፍርኖ ዱቄት በወንፊት በደንብ አርጋችሁ ትነፉታላችሁ። በወንፊት በዚህ መልኩ ከነፋችሁት ለሁለት ነገር ይጠቅማቸዋል። የመጀመሪያው በውስጡ የተለያዩ ጠጣሮች ካሉት ለመለየት ይረዳቸዋል። ሁለተኛው ደግሞ በኋላ ላይ አምባሻውን ስጋግሩት ውስጡ በደንብ ፍርክርክ ይልላቸዋል። እንደ አማራጭ ከፈለጋችሁ እዚህ ጋር የስንዴ ዱቄትን መጨመር ትችላላችሁ። አሁን ደግሞ ሊጡን የምናቦካበትን እርሾ ኩፍ እናደርጋለን። አንድ ኩባያ ሙቅ ውሃ ላይ አንድ የሾርባ ማንኪያ እርሾ ጨምራችሁ በደንብ ታማስሉታላችሁ። በደንብ ካማሰላችሁት በኋላ ከድናችሁት ለሰባት ደቂቃ ያህል ታስቀምጡታላችሁ። እዚህ ጋር ከፈለጋችሁ የሃበሻ እርሾ መጠቀም ትችላላችሁ። የሃበሻ እርሾ ከደረቅ እርሾ የተሻለ ኩፍ ስለሚያደርግላችሁ በቤት ውስጥ ካላችሁ እሱን ብትጠቀሙ እመክራችኋለሁ። እርሾ ኩፍ እስኪልላችሁ ድረስ ዱቄቱ ላይ ተጨማሪ ግብአቶችን ታስገባላችሁ። ሁለት የሾርባ ማንኪያ የምግብ ዘይት፣ ግማሽ የሾርባ ማንኪያ ቤኪንግ ፓውደር፣ ግማሽ የሾርባ ማንኪያ ጨው፣ ግማሽ የሾርባ ማንኪያ ስኳር እና የሐበሻ ዳቦ ማጣፈጫ ምስጢር የሆነውን በጣም ትንሽ የድንብላል ዱቄት ከላይ ታደርጋላችሁ። የድንብላል ዱቄት እንዴት እንደሚዘጋጅና ምን ምን ምግብ ውስጥ መጨመር እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየናችሁ እሱን መመልከት ትችላላችሁ። አሁን ኩፍ ያለላችሁን እርሾ ከላይ ተጨምሮና እርስ በራሱ እስኪያያዝላችሁ ድረስ በሹካ በደንብ አድርጋችሁ ተማስሉታላችሁ። በሹካ አማስላችሁ በደንብ ከተያያዘላችሁ በኋላ ለማቡካት በጣም ቀላል ይሆንላችኋል። ቀደም ዱቄቱ ላይ ስኳር የጨመርንበት ምክንያት በእርሾ ኩፍ ስናረገው ሊጡ ትንሽ የመቆምጠጥ ባህሪ ስላለው ስኳሩ የእርሾውን የመቆምጠጥ ባህሪ በተወሰነ መልኩ ይቀንስልናል። ሊጡን በሹካ በተወሰነ መልኩ ካስያዛችሁት በኋላ በደንብ አልያያዝ ካላችሁ ተጨማሪ ውሃ እየጨመራችሁ አማስሉት። በሹካ የቻላችሁትን ያህል ካያያዛችሁት በኋላ እጃችሁን በመጠቀም ደግሞ የበለጠ ታያይዙታላችሁ። ሊጡን ስታቦኩት የበለጠ እየደረቀባችሁ ከመጣ ከላይ ሙቋ ጠብ እያደረጋችሁ ማቡካት ይኖርባችኋል። አሁን ተጨማሪ ሁለት የሾርባ ማንኪያ ዘይት ታደርጉና ትንሽ አገላብጣችሁት ጠረጴዛችሁ ላይ ገልብጣችሁ የበለጠ ታቦኩት አላችሁ። እዚህ ጋር ጠረጴዛችሁን በሚገባ ማጽዳታችሁን እርግጠኛ ሁኑ። አምባሻው በደንብ ፍርክርክ ከሚያደረጉት ሚስጢሮች መካከል እዚህ ጋር ሊጡን በሚገባ ከ10 እስከ 15 ደቂቃ ያህል በደንብ ማሸታችሁ ነው። በቤት ውስጥ የሊጥ ማሽን ካላችሁ እሱን መጠቀም ትችላላችሁ። የመለኛ ነው የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የፈረንጅ እንዲሁም ያበሻ ምግቦችን መማር የሚፈልጉ ወዳጅ ዘመድ፣ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። እዚህኛው የመለኛ ገጻችን ላይ ቪዲዮዎች ረጋ ብለው ከሰፊ ገለጻ ጋር የምታገኙ በት ገጽ ነው። ሊጡን ከ10 እስከ 15 ደቂቃ በደንብ እያሻችሁ ከቦካችሁት በኋላ ምስሉ ላይ በምትመለከቱት መሰረት የኳስ ቅርጽ ታስይዙታላችሁ። ይህንንም ቅርጽ የምታስይዙበት ምክንያት ሊጡ ሊጡ ወደ ላይ ቅርጹን ሳይለቅ ኩፍ እንዲልላችሁ ነው። አሁን የኳስ ቅርጽ ያሳዛችሁትን ሊጥ መልሳችሁ ወደ ጎድጓዳ ሳህን ውስጥ ጨምሮና ከላይ ዘይት ትለውሳላችሁ። ዘይት የምትለውሱበት ምክንያት ያቦካችሁት ሊጥ እንዳይደርቅና እንዳይሰነጣጠቅ እንዲያግዘው ነው። አሁን ያዘጋጃችሁት ሊጥ ላይ በሳህን ወይም በፎጣ ሸፍናችሁት ለ45 ደቂቃ ያህል ኩፍ እንዲል ትተውታላችሁ። ከፈለጋችሁ ደግሞ ሊጡን ስታቦኩት ጥቁር አዝሙድ ከላይ ጨምራችሁ አብራችሁ ማቡካት ትችላላችሁ። ነገር ግን እኔ ጥቁር አዝሙዱ ጠንከር ያለ ጣዕም እንዳይዝ ኩፍ ካለ በኋላ ከላይ ጨምሬ ቀላቅየዋለሁ። ሊጣችን ለ45 ደቂቃ ያህል ኩፍ ካለ በኋላ ይህንን ይመስላል። አሁን ከላይ ጥቁር አዝሙዱን ታረጉና በደንብ ትቀላቀሉታላችሁ። ጥቁር አዝሙዱን ጨምራችሁ በደንብ ከቀላቀላችሁት በኋላ ሊጡን ቅርጽ ታስይዙታላችሁ። አስቀድማችሁ ሰፋ ያለ ትሪ ላይ ዘይት ትለውሳላችሁ። ዘይቱ ሊጡ ከትሪው ጋር እንዳይጣበቅ ያግዛችኋል። አሁን ያዘጋጃችሁትን ሊጥ መልሳችሁ የኳስ ቅርጽ ታሲዙታላችሁ። የኳስ ቅርጽ ካስያዛችሁት በኋላ ትሪው ላይ መልሳችሁ ታደርጉትና ምስሉ ላይ በምትመለከቱት መሰረት ጣቶቻችሁን በመጠቀም በደንብ አድርጋችሁ ትለጥጡት አላቸው። ሊጡን ስትለጥጡት በጣም ከጠነከረባችሁ እጃችሁ ላይ የተወሰነ ዘይት እያደረጋችሁ መለጠጥ ትችላላችሁ። ሊጡን ክብ ቅርጽ አስይዛችሁ በደንብ ከለጠጣችሁት በኋላ የመጋገሪያ ትሪያችሁን ደግሞ ታዘጋጃላችሁ። የመጋገሪያ ትሪያችሁን እዛው ሊጡን ለመገልበጥም ስለምትጠቀሙበት ሰፋ ያለ የመጋገሪያ ትሪ ብትጠቀሙ እመክራችኋለሁ። አሁን ሊጡን እንሸልመዋለን። ሊጡን ለመሸለም ሳል ያለ ቢላ መጠቀም ይኖርባችኋል። ሊጡን ከባህላዊ መንገድ በተጨማሪ በራሳችሁ የተለያዩ ቅርጾችን ማስያዝ ትችላላችሁ። መለኛ ላይ ተመልክታችሁ በየቤታችሁ የሞከራችሁት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ታዲያ እዚህ ግሩፕ ላይ መላክ ያለባችሁ የምግብና የመጠጥ አይነት ከዚህ በፊት በመለኛ ገጽ ያሳየናችሁ ብቻ መሆን አለበት። እኛ ያላሳየናችሁ የምግብ እና የመጠጥ አይነት ላይ ሀሳብ እንዲሁም አስተያየት መስጠት አንችልም። አምባሻውን ለመሸለም ከቢላ በተጨማሪ ሹካ መጠቀም ትችላላችሁ። አምባሻው ከተሸለመ በኋላ ይህንን ይመስላል። አሁን ደግሞ የመጋገሪያ ትሪያችሁ ላይ የመጋገሪያ ወረቀት ታነጥፉና ልክ ምስሉ ላይ በምትመለከቱት መሰረት ተጠንቅቃችሁ ትገለብጡታላችሁ። በቤት ውስጥ የመጋገሪያ ወረቀት ከሌላችሁ ችግር የለውም። ከእናንተ የሚጠበቀው የመጋገሪያ ትሪያችሁ ላይ የተወሰነ ዘይት መለወስ ብቻ ነው። ይህን የመጋገሪያው ወረቀት በጣም በርካሽ መግዛት ከፈለጋችሁ መርካቶ እንደ ልብ ታገኙታላችሁ። አምባሻውን በጥንቃቄ ከገለበጣችሁት በኋላ ምድጃችሁን በ200 ዲግሪ የላይኛውንም የታችኛውንም ታበሩና ለአምስት ደቂቃ ያህል ታገሉታላችሁ። ምድጃው ለ5 ደቂቃ ያህል በደንብ ከጋለላችሁ በኋላ የአምባሻ ሊጣችሁን ታስገቡና 25 ደቂቃ በ200 ዲግሪ በደንብ አርጋችሁ ታበስሉታላችሁ። ለ25 ደቂቃ ከበሰለ በኋላ አምባሻው ይህንን ይመስላል። በሁላችንም ቤት ውስጥ የሚገኘው የመጋገሪያ ምድጃ ኃይል ሊለያይ ስለሚችል እናንተ መሀል መሃል ላይ እያያችሁ መጋገር ይኖርባችኋል። በተጨማሪ የአምባሻ ሊጡን ሳናስገባ አስቀድመን ለአምስት ደቂቃ የምናሞቅበት ምክንያት ምድጃው ከሞቀ በኋላ ሊጡን ስታስገቡት ሊጡ ቶሎ ኩፍ እንዲልላችሁ ነው። እንደኔ የመጋገሪያ ወረቀት ከተጠቀማችሁ ደግሞ ምስሉ ላይ በምትመለከቱት መሰረት አምባሻው በቀላሉ ይላቀቅላችኋል። ይህን አምባሻ ለቡና ቁርስነት እንዲሁም ብቻውን ለመመገብ መጠቀም ትችላላችሁ። የምጣድ እንዲሁም የመጥበሻ አምባሻ እንዴት እንደሚጋገር መማር ከፈለጋችሁ ደግሞ ከዚህ በፊት በመለኛ ገጽ ያሳየኋችሁን አምባሻ ተመልከቱ። ይህን አምባሻ በቤት ውስጥ ከሞከራችሁት ደግሞ የመለኛ የቴሌግራም ግሩፕ ላይ ፎቶ እያነሳችሁ ላኩልን ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። አምባሻውን ከመቁረጣችሁ በፊት ቢያንስ ለ30 ደቂቃ ያህል አቀዝቅዙት። እኔ ትንሽ ስለ ቸኮልኩ ቶሎ ቆርጬዋለሁ። ምስሉ ላይ እንደምትመለከቱት ውስጡ ቆንጆ ሆኖ ፍርክርክ ብሎ በስሎልናል። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደ ተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬው ቪዲዮ ስለተከታተላችሁ እናመሰግናለን።